ሀብሉ በአዴ እና በለምለም እጅ ተገኝቷል። እንግዲህ ሁሉም ተፋቶ ተፋጧሉ። እንግዲህ ምን እንደሚካሄድ መጨረሻው ያሳየን። ደማቃ እንግዲህ ዋሽቷል ማለት ነው፣ ወይም ዳይመንድ ማለት ነው። ዋሽቷል ለፍቅር ብር ስለምሰጠው በጣም ነገር ይዮ ያሳዝናል። እንግዲህ ሁሉም ተፋጧሉ ምን እንደሚሆን ባናቅም ማለት ነው። ነገር ግን በጣም አሳፋሪና አሳዛኝ ነገር ነው። አሰላሙ አሌይኩም ወረህመቱላህ ወበረካቱ። ውድና እየተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ሰላም ሰላም፣ ጤና ይስጥልኝ ሁላችሁንም። ሰላማችሁ ይብዛልኝ ቤተሰቦቼ። እንግዲህ ለምለምም ደመቃም እንግዲህ ምን እንደሆነ ግን አደይ ራሷ ግራ ገብቷታል ነገር በጣም ምን እንደሚካሄድ ባይገባም ማለት ነው። ሆኖም ግን የሰው ልጅ ሄዶ ሄዶ አንድ ቀን መጋለጹ አይቀርም እና ይጋለጣል። እና ለአንድ ቀን ሊሆን ለመጀመሪያ ሊሆን ይችላል እና እኔም ራሴ አዝኛ ለሁኝ በጣም ነው ያዘንኩኝ። አዴ በጣም ልቧት ከቤትም ተባራለች። በጣም ነው የምታሳዝነው ያው ባላረገችው ነገር አዴ ሲበዛ በጣም ዝምተኛ ልጅ ነች። የተደረገባትን ራሱ ይሄ ነገር ተደርጎብኛል ብላ አታውራም አትናገርም ማለት ነው። ሆኖም ግን ለለምለም ማለት ነው እላም በጣም ተቆጥቷል ማለት ነው። የፍቅር ሴራ ግን አያልቅ አያልቅ። ባርኮቴም በጣም አዝኗል። እውነት ለመናገር ግን አንዳንዴ ሁኔታዎቹ በጣም ግራ ይጋባሉ ማለት ነው። አንዳንዴ ዝምታ ደግሞ ሲበዛ ጥሩ አይደለም። አንዳንዴ አብዝቶ ዝም ማለትም ጥሩ አይደለም። ሁሉም ግን በጣም አዝኖባታል አዴ በላረገችው ነገር፣ የፍቅርን ነገር ተስማምቶ እንግዲህ እውነት መስሏቸዋል። በጊዜ እውነት ሊመስል ይችላል፣ ግን በኋላ ግን መገርዮ ቀስ እያለ ቀስ እያለ መጋለጡ አይቀርምና እንግዲህ በጣም ተቆጥቷል። ሁሉም ሁሉም ሁሉም ያው እሷ ላይ ነው የሆነው ማለት ነው። ምክንያቱም ሚገርም ነገር ብር በጣም ሰጥተው ብሩም ደሞ የሰጠችው ብር ደሞ የራሷን የአዴን ደሞዟን ነው ማለት ነው። ደሞዟን ሰጥተው በ በራሷ ገንዘብ ገዝተው ሁል ነገር ቦታ ቦታ አመቻችና ነው እንደዚህ ያደረገች ባት ያለችው ማለት ነው። እኔ ግን ፍቅር የምትባለው ልጅ በጣም ነው የምታናደኝው ለመናገር ማለት ነው። በእውነተኛ ነገር ቢሆን ኖሮ እኔ እንጃ ዊ እውነት ይሄ ድራማው ለማስተማር ነው እንደዚህ የተደረገው፣ ግን በጣም ነው አዴን የተፈታተነቻት ያለችው። አዴን ግን እንትንነቷን ሳላመሰግናት አላልፍም እዚህ ጋር ማለት ነው። እውነቴን ሁሉ ነገሩን ችላ ሁሉ ነገሩን እንደው እህቷ ኃይለኛ ነበረች ማለት ነው። እንዳዴ ጸጥተኛ እንዳዴ እንትን የሚል ሰው ይል። እህቷ ግን በአንድ ጊዜ ራሱ እንዴት እንደዚህ ታደርጋለች ብላ ለማነቅ ድረስ የደረሰች ነበር። አዴ ግን ሁሉንም ነገር ችላ ያው ቤተሰቧን ለማሳለፍ የፍቅሩን ነገር ችላ ሁል ነገር ተቀምጣለች። ነገር ግን ሆኖ ግን የፍቅር ነገር በጣም ሲበዛ ሲበዛ ትግስት ያስጨርሳል። ትግስት ያስጨርሳል። እውነት ለመናገር ማለት ነው አንዳንዴ እንግዲህ እናትየው ማለት ነው በጣም ተቆጥታለች። ቶሎ ብላ አደይን ቤት መልሳት ብላለች። እላ ጋ ይዛት ሄዳ ነበር ግን ነገር ግን እላ ሊቀበላት አልቻለም። እንዴት ሌባዋን እንደዚህ ሆና ይዘሽብኝ ትመጫለሽ ብሎ እሷም መቼም ከእላጋ እንዳትጋጭብኝ ብላ ነበር እንግዲህ ሊዱም እንግዲህ ሰክራ ከወንድሟ ጋ እንግዲህ መታለች ማለት ነው። በጣም ነው ሁኔታው ውስብስብ ያለው ያው እሷንም ደግሞ ወደ ቤት ልትመለስ የተፈለገች ነው። ቤት ትመለስ እናትዮ አሁኑን አሁኑን አዴን ወደ ቤት መልሳት ብላ ስልክ ደውላ ተናዳ ተናግራለች ማለት ነው። አሁን ደግሞ ያው እሷ ደግሞ ደሞዟን ልትቀበል የሄዱ እያሉ ቤቷ ኢላ ጋር ይዛ ሄዳ ነበር። ኢላ ደግሞ ተቆጥቶ ያው እኔም ፊት ስላልሰጠኋቸው ተመልሶ ቤታችሁ ሄዷሉ ቤት ነው ያሉት ብሏቸዋል። ለምለምና እንግዲህ የላ በጣም በጣም ያው እንትን እያሉ ነበር። እሱ ደግሞ በጣም እንደተናደደባት ነው። ሚስትዮ ደግሞ እንግዲህ ያው ሚስት እንበላት ፍቅረኛዋ ስለሷ አሁንም እያሰበች አንቺ እስካሁን ድረስም ለሱ ያሰብ ለሷ እያሰብሽ ነው አዴ አዴ ማለት ሽን ስረሽ እንግዲህ ምሳሰር ይቦኛል እያለ ተናዶባት ነበር ማለት ነው። እሷ ግን መጀመሪያ ላይ አንስታ ያረገቻትን ሚላ እንደጣለቻት አረሳችም ማለት ነው። መጀመሪያ እሷም እንዲህ ነበር የሆነ ነገር ያጋጠማት፣ እሱን ግን አረሳችም። ባርኮት ደግሞ በጣም ተናዶባታል። ያው በንዴት ደግሞ ብዙ ነገር ያወራት፣ ደግሞ አሁን በጣም የእግር እሳት ሆኖበታል ማለት ነው። እናትዮ አሁኑም ፈልገህ ካላመጣሃት ቤት አስገባት ብላ በላዩ ስልክ ዘግታበት፣ እንግዲህ ባርኮት ደግሞ ኤላ ጋ ሄዶ ነበር። ኤላ ጋ ሲሄድ ደግሞ እነሱ ደግሞ ፍቅርን ደሞዝ ለመቀበል ቤታቸው ሄዶ ነበር። ሆኖም ግን ያው ፍቅርና እላና እንትና ቢጣሉም ግን ቤቱን ገብታ ያው ለትንሽ ጊዜ እንድታርፍ ጠይቀው ነበር ማለት ነው። እሱ ግን በጣም የኔን እንዴት ሌባ ሰው አመጣሽብኝ ብሎ በጣም እንትን ያለ ነበር። ተረጋግቶ ያው አሁን ያለሽን እሱ ላሁን ሊመስለው ይችላል ትንሽ ከተረጋጋ በኋላ ራሱ ይቅርታ ይጠይቅሻል፣ ዘንባይ ብላት። እንግዲህ እውነት ለመናገር ማለት ነው። ሊዱ ግን ፍቅሬን መልሽልኝ፣ እንግዲህ እንደዛ ብለሽ ነው እኔን አታለሽኝ። ኤላን መልስልሻለሁ ብለሽኝ ነበር እንደዚህ ያደረግ ነው። ስለዚህ አሁኑን ኤላን እንድመልሽልኝ ብላ ከፍቅር ጋር ደግሞ ሁለቱም ግብ ግብ ጀምሯል ማለት ነው። እንግዲህ ያው ሁለቱም በንዴት ሄዶ ጠጥቶ መጥቶ አሉ ግን ምንም ማድረግ አይቻለም። የአዴ ፍቅረኛ ደግሞ እንግዲህ አዴን ለምን እንደዚህ አረከብሎ በ በጣም በጣም በጣም ተናዷል ማለት ነው። ሆኖም ግን ተናዶ እኔ ደግሞ እሱ ደግሞ ለማታለል ዳይመንድ ደግሞ ለማታለል ብሎ አውቆ እኔ ብታቅኖሮ እኔ ላንቴ ብዬ ነው እንደዚህ ያርኩት። አዴ ከዛ ቤት ካወጧት ከወጣች በኋላ መግቢያና መውጫ ስለሌላት ሰውም ስለሌላት አንቴ ጋር ትመጣለች። አንቴ ጋር ተጠቅልላ መጣች ማለት ደግሞ አንቴ ያጠቃላ አንድ ላይ ትሆናላችሁ እንዴ? እኔ ራሴን ማስተዳደር ያቃኝ ሰው እጆ እንዴት ነው እሱ ከሱጋ እኔ እሷን እንትን ብዬ የማስተዳድረው ሲለው፣ አረ ለዛ ብዬ አይደል እንዴ ከፍቅር ጠቀም ያለ ገንዘብ የተቀበልኩት። ስለዚህ አስብ እኔ ላንቴ ብዬ ነው ያሰብኩት ብሎ እንግዲህ ለሱ አታሎታል ማለት ነው። ቤት ተከራይቼልህ ከሷ ጋር ደግሞ አብራህ ትኖራለ ብሎታል። እንግዲህ እየጠበቁ ነው አዴን እስከምትወጣ ድረስ። እናትዮ ደግሞ አሁኑን አዴን ቤት መልሳት ብሎ ብላ ቤት እንደምትመለስ ባሹኳ እንትን ብላለች። ምክንያቱም አዴን እንዴት ሆና እንዳመጣቻት እሷ ስለሚታቅ ማለት ነው። እናትየ ፍቅር የምትሏት ደግሞ የተረገመች ከኔ የበለጠ ነው ምትወዳት፣ ከኔ የበለጠ ነው ቦታ የምትሰጣት ብላ ተናዳለች ማለት ነው። እንግዲህ ቤት ትመለስ አትመለስ አዴ ባናቅም እንግዲህ ከአሁን በኋላ ደግሞ መጨረሻው ምን እንደሆነ እናያለን ማለት ነው። መጨረሻው ምን እንደሆነ ባናቅም እንግዲህ መጨረሻው ደግሞ ያው ቤት ቀጥ ብላ ሲሄዱ ብሩ እንዲቀበሉ ሲሄዱ አንድ ላይ ፍቅር እና እንትና ያው በግድም ቢሆን አጠገቡ ተኝታ ነበር ያገኘቻት አዴ ደግሞ ግብት ብላ ስገባ አንድ ላይ ደንግጣ ነው ያገኘቻቸው ማለት ነው። ሆኖም ግን መጨረሻውም እንደሆነ እናያለን። አዴ ግን በጣም መሳዘነኛለች ማለት ነው። ለእውነት ለመናገር ሁላችሁንም ወዳችኋለሁኝ። ለእኔ ለቤት አዲስ ሆናችሁ ላይክ እና ሰብስክራይብ ማድረጉን እንዳረሱ ደምን ምልክቱ መጥቁሩን እንዳረሱ ማለት ነው። ሁላችሁንም ወዳችኋለሁ።